አሰላሙ አለይኩም ወራህመቱላህ ወበረካቱሁ የተከበራችሁ ሙስሊም ወንድምና እህቶች፣ አባቶች፣ ዑለማዎች፣ ዱዓቶች፣ በአጠቃላይ ከሸርቅ እስከ ገርብ የምትገኙ አላህ አዘወጀል ወጀል ለወደደው ዓላማ ይወፍቃችሁ በወደደውም ሥራ ላይ ደግሞ እንደዚሁ ተንቀሳቃሾች፣ ተረባራቢዎች አላህ ያድርጋችሁ ሁላችንንም። ዛሬ እጅላችሁ የመጣሁት አጠር ያለችን ማስታወቂያ ነው። ልሠራ የፈለግኩት የእቃ ማስታወቂያ አይደለም፣ በነገራችን ላይ የጀነት ማስታወቂያ ነው። ረሱላችን ሰለላሁ አለይህ ወሰለም በከበረ በጣፋጭ በሆነ ውብ በሆነው ሀዲታቸው መን በና ሊላሂ መስጅድን በነላሁ ለሁ በይተን ፊል ጀና ብለዋል። በአማራ ክልል ደቡብ ጎንደር ሰዴ ሙጃ በሚባል ቀበሌ ወይም አካባቢ የሚገነባውን ግዙፉን ጃሚዕ መስጂድ መስጂድ አልአስና የሚባለውን ማለት ነው። እሱን ለመገንባት የአካባቢ ወንድሞች፣ እህቶች ጭምር እናቶች ውሃ በጀርባቸው እያዘሉ እስከ ሳይቱ ድረስ እስከ መስጂዱ ግንባታ ድረስ እየተሸከሙ እያመጡ ገንዳ እየሞሉ አርማታ የሚሰራው በዛ ነው። የሚገርም ነገር ነው። በዚህ ዙሪያም ቪዲዮ ተለቆ ነበረ ካሁን በፊት እና ይህንም መስጂድ የአካባቢ ወንድሞች ናቸው። በጉልበታቸው ጭምር ነው የሚሰሩት። ኮንትራክተሮች፣ መሐንዲሶች በሙያቸው በሙያቸው በሚፈለገው መልኩ መከፈል ባለበት ነገር እየተከፈለ ሌላውን የጉልበት ስራ ግን ለሰራተኛ ገንዘብ ወጪ ለማውጣት አቅሙም ስለሌለ ጉልበታችንን እናፍስስ ስለዚህ ጉዳይ ብለው ከፍተኛ መስዋዕትነት ሲከፈልበት የነበረው መስጂድ በመገንባት ላይ ይገኛሉ። እስከ ሶስት ሚሊዮን ብር ድረስ ወጪ ተደርጎበት ግንባታው እስከ ቁባ ግንባታ ድረስ ከፍ ብሏል። በጣም በሚያስደስት ሁኔታ ማለት ነው። እና ይህንን መስጂድ እናንተም ጭምር አግዙን፣ በጋራ እጃችሁን አሳርፉበት ብለው ጥሪ እያደረጉ ነው። እስኪ ሼክ መሐመድ ቦጋለ ምን ይላሉ? አሰላም ዐለይኩም ወረሐመቱላሂ ወበረካቱሁ። ዋለይኩም ሰላም ወረሐመቱላሂ ለሁላ ለሚመለከታችሁ ወንድሞቻችን ሙስሊም ለሆናችሁ ሁሉ በየአገሩ በትክል በስልጤ ወንድሞቻችን በተለይ በሼክ መሐመድ ከድር አካባቢ ልምዱን ያከበታችሁ በኸይር ስራ ላይ በተለይ ለእናንተ አንድ መልእክት ለማስተላለፍ ፈልጌ ነው እና ወንድሞቻችን ባላችሁ ተሳትፎ በመስጊድ ዙሪያ ላይ በኸይር ስራ ላይ በተለይ እናንተ የስልጤ አካባቢ ሰዎች እና በእሱ አካባቢ ያላችሁ ወንድሞቻችን በተለይ በተለይ ብዬ ለእናንተ ትኩረት የምሰጠው ልምዱማ ልምዱም አላችሁ ኸይር ስራው መነሳሳት አላህ ሰጥቷችሁ ነው የአላህ ተስኪር ነው አላህ የሰጠንን ነገር ደግሞ በዛው መዋሉ ያው ሹክር ማለት ይሄ ነው እና አሁን ማለት የፈለግኩት በቲክቶክ የገንዘብ ማሰባሰቢያ በሼክ መሐመድ ከድር አማካይነት አንድ ቀን ይዛችሁ ከልምዳችሁ አንጻር እዚህ መስጂድ ላይ ከላይ የተጠቀሰው አድሪሱ የአካውንቱ ቁጥር ያለው ሙከራ ተሞ እያዋጣ ያለው የአካባቢው ህዝብ ሁሉም ነገሩ አለሙ ሁሉ እዛ ላይ አለ። ያንንም አይታችሁ በተለይ ሼህ መሐመድ ከድርን በመከተል እሱ ሁኔታውን በጣም ስለተረዳው አንድ ቀን ይዛችሁልን ትብብር ብታደርጉልን ጥሪ ለማቅረብ ፈልጌ ነው። አንድ ወንድማችሁ ከዛው አካባቢ ተወላጅ ሆንኩ። ማሻአላህ፣ ጀዛኩምላ ኸይረን። እኚህ ታላቅ ሼኻችን ስለ ጉዳዩ ከዛሬ የተወሰኑ ወራት ቀደም ብሎ ነበረ የነገሩኝና ባለፈው ወር ላይ እንደዚሁ በዋትሳፕ ግሩፕ ላይ የገቢ ማሰባሰብ ፕሮግራም ተካሂዷል። ወንድሞች የቻሉትን ያል ተረባርበል ውጭ ያሉም ሀገር ቤት ውስጥ ያሉም እንደዛው ተረባርበዋል። እስካሁን እዚህ ጋር ነገሩን ሳላስረዝመው የአካውንት ቁጥራቸውን ልንገራችሁ። የኢትዮጵያ ንግድ ባንክ ነው አካውንቱ አንድ ሺ ሰላሳ ሦስት ሁለት ስልሳ ሦስት 0303 እደግመዋለሁ፣ 1 33 2 63 0303 የኢትዮጵያ ንግድ ባንክ አካውንት ነው የመስጂዱ እና ይህ መስጂድ የብዙ ሰዎችን ተሳትፎ የብዙ ሰዎችን ደግሞ እንደዚሁ እገዛን ይፈልጋል። መስጂድ አል አስና ተብሎ የሚጠራ የሚጠራው የመስጂዱ ልዩ ስሙ ይሄ ነው። ደቡብ ጎንደር ማለት ነው። የጎጃም አካባቢ ሙስሊም ወንድምና እህቶች በጉዳዩ ላይ በቅርበት ልታግዟቸውና ከጎኗቸው ልትቆሙ ይገባል። በሌላም አካባቢ ኦሮሚያ ጅማ አካባቢ የምትገኙ ሙስሊም ወንድምና እህቶች እንዲሁም ደግሞ ወለጋ አካባቢ፣ ባሌ፣ አርሲ፣ አረር ሌላም አካባቢ የምትገኙ ሁሉ ትግራይ ጭምር ማዕከላዊ ክልል ደቡብ ማዕከላዊ ማዕከላዊ ኢትዮጵያ ማለት ነው። እዛም አካባቢ የምትገኙ ሀዲያ፣ ከምባታ፣ ሲዳማ፣ ሀላባ፣ ሰልጤ፣ ጉራጌ ዞን ያላችሁ ሙስሊም ወንድምናቶች በሙሉ አሁን በተጠቀሰው አካውንት በመጠቀም መጪውን ረመዳን እዚህ መስጂድ ውስጥ የአስር ቀበሌ ሙስሊም ነው ኢባዳ በመስራት የሚረባረበው እዚህ መስጂድ ውስጥ እስከዛ ቀን ድረስ ግንባታው መጠናቀቅ መቻል አለበት የሚል ምኞትም እቅድም ይዘዋል። ይህን አስመልክቶ ዛሬ ዕለተ ማክሰኞ ነው። በዛሬው በማክሰኞ ከዛሬ ከማክሰኞ በኋላ ሮብን አሳልፈን ሐሙስንም አሳልፈን ጁምዓ ማታ ኢንሻላህ ጁምዓ ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ጀምሮ የገቢ ማሰባሰብ ፕሮግራም በምሽቄ የቲክቶክ ቤት ላይ ፕሮግራሙ ይጧጧፋል ማለት ነው። ፕሮግራሙ ይጧጧፋል። እዛ ላይ ሁላችሁም ተገኙ። እኚህ አባታችን እኚህ ሼኻችን በልዩነት የስልጤ ልማት የስልጤ ማህበ የስልጤ ተወላጆች የሆናቸው ያሉበት ምክንያት ሳውዲ አረቢያ ላይ የሚያውቁት ነገር ነበራቸው። እኔም እንደተረዳሁት የወልዲያን ታላቁን መድረሳ እንዲሁም ደግሞ መጋዘን ግንባታ ላይ በግንባር ቀደም መሪነት የጉዳዩ ተንቀሳቃሽነት በነ ኢማም አሊ ደሴ አሰባሳቢነት በነ ሼክ ሰዒድ አሕመድ ሙስጠፋ እንደዚሁ አሰባሳቢነት ይህ ማህበረሰብ ያንን የወልድያን መድረሳ የወልድያን እንደገና የመድረሳውን ደግሞ መጋዘን በማስገንባት ላይ የአንበሳውን ድርሻ ወስዷል። ተጨማሪ በወለጋ በወለጋ ነቀምቴ ላይ በአባጅፋር ስም የሚገነባውን ኢስላሚክ ዩኒቨርሲቲ እሱንም ለማስገንባት ከማስታወቂያ ጀምሮ እስከ ማሰባሰብና ማስተባበር ድረስ ከአካባቢ ወንድሞቻችን ጋር በመተባበር እዛም ላይ ትልቅ የሆነ አሻራ ጥሏል። እነዚህ አባታችን የጠቀሷቸው ወንድሞችና እህቶች ማለት ነው። ሌሎችም እንደዚሁ ከዚሁ ባልተናነሰ የተለያዩ መሳጅዶችን ለማስገንባት የተለያዩ መድረሳዎችን፣ ኮሌጆችን፣ መስጊዶችን ለማስገንባት በተደረገው እንቅስቃሴ ከነኙ ከስልጤ አካባቢ ተወላጅ ወንድምና እህቶቻችን ጎን በመቆም ኢስላማዊ ግዴታቸውን ተወጥተዋል። አባታችን በስም የጠሩት እንግዲህ እኔንም እዛው ላይ ጨፍልቀዊ ነው፣ ችግር የለም። ስለ ጉዳዩ ቀደም ብዬ ስለማውቅ ይመስለኛል እና ለነዚህ ወንድሞቻችን ይህን መልእክት አድርሰልንና እነሱ የዚህ ጉዳይ እንደ በተቻላቸው መጠን ተንቀሳቃሾች እንዲሆኑልን አድርስልን የሚልም መልእክት ስለነገሩኝ ነው። ምሽቄ የቲክቶክ ቤት ላይ ዛሬ ጠዋት ጉዳዩ መልእክቱን አድርሻለሁ። ማስታወቂያው ይሄው ይሄው ራሱ ማስታወቂያ መሆን ይችላል እና በጁምዓው ምሽት ፕሮግራም ላይ እንዳያመልጦት ብቻ ሳይሆን እንዳያረፍዱ እንመክራለን። ባለሀብት የሆናችሁ ወንድሞች የነገን ቤት ጀነትን ገንቡ። ሁሌም እንደገነባችሁ ነው፣ አላህ በሰጣችሁ ኒዕማ እዚህ መስጂድ ላይም እንደዛው። እዚህ መስጂድ ላይ ብዙ መስዋዕትነት ተከፍሎበታል። አስር ቀበሌ ውስጥ አንድ መስጊድ፣ ልብ ብላችኋል? አስር ቀበሌ አንድ ቀበሌ ላይ ስንት መስጊድ ያለበት እኮ ቦታ አለን። ችሮታውን የአላህን እዩ። እዚህ ጋር ደግሞ በአስር ቀበሌ ህዝብ ተነዋሪ ህዝብ መስጂድ የለውም። አንዲት ቦታ ላይ የተሰራ የሚሰራ እየተሰራ ያለ መስጂድ ብቻ ብትሆን እንጂ ማለት ነው። ስለዚህ በዚህ ነገር ሁላችንም እንረባርብ። ባረከላሁ ፊኩም። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።